ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተና የተሳትፎና እንቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም። ዘውዱ ሾው ቁም ላለው ቁም ነገር ሲሹም፣ ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልኝ። ክብር አንተ መልካች አድማጮቻችን ያው ለመግለጽ ሞክሬ ነበረ። በጣም ችግር እየፈጠሩብን ነው የሚገኙት። ግን ምንም ቢሆን በምንችለው አቅም በዚህም ቢዘጋ በኢሳን ቴሌቪዥን ዝግጅታችን እንተላለፋለን እንጂ በፍጹም የሚቋረጥ አይደለም። ስለዚህ ተመልሼ ለመግባት ሞክሬአለሁኝ። አሁንም ሊያስወጡን ይችላሉ። በተቻለ መጠን አሁንም አደራ የምንላቸው የሀገራችን ጉዳይ ትኩረት ሰጥተን በምንሰራቸው ስራዎች ላይ ተስፋ መቁረጥ የለብንም ነው ምለው። በምንችለው አቅም የሀገራችንና ህዝባችን ችግር ለመቅረፍ አሁንም ወደፊትም ትግሉ ይቀጥላል። ይህ መታወቅ አለበት። እንግዳችን በጣም አዝናለሁ። እንግዲህ ከአቅም በላይ በሆነ ምክንያት ነው የተቋረጠው። ምናልባት ይቀጥሉ። እስኪ በተነሱት ሀሳቦች ላይ የእርሶን እይታ እናዳምጣው። ይቀጥሉ

ስለዚህ በህገ መንግስት ነው የኢትዮጵያ ህዝብ የሚተዳደረው። ስለዚህ የኢትዮጵያ ህዝብ ያለው እድል አሁን ምርጫ በአጠቃላይ እንስሳ መሆን ነው። እኛ የሰው ልጆች ነ የህግ በላይነት ሳይኖር ምርጫ መሄድ እንስሳ መሆን ስለሆነ ይህንን የኢትዮጵያ ህዝብ ማወቅ አለበት። የኢትዮጵያ ምሁራን ደግሞ ፖለቲካ ያለ ህግ የበላይነት ፖለቲካ የሚሰሩ ሰዎች በእውነት በኢትዮጵያ ህዝብ ላይ ግፍ የሰራችው ወይም በአገራችን ኢትዮጵያ የምትባል አገር ከዓለም ገጽ እንድትጠፋ የሚታረጉ ስለሆነ ይህንን አርሙ ነው። አሁን ፖለቲካ የሚባል ነገር በፍጹም በኢትዮጵያ ስም መስራት የለበትም፣ መቆም አለበት። የህገ በላይነት ቦት መደረግ አለ። ኬንያ ህዝብ ይህንን አድርጎ ዛሬ የህገ በላይነት አለው። ኬንያ ጋና ይህንን አድርጎ ሪፈረንደም አድርጎ ጋና የህግ በላይነት አለው የምንቀጥረው እንጂ መንግስት የማንም አለቃ አይደለም መንግስት የምንቀጥረው የምንቆጣጠረው የምንቀጣው ከስራ የምናባረው ወይም መጥሪያ ወጥቶ ጥፋት ከሰራ ወንጀለኛ ከሆነ ህዝብ የሚያሳስረው የህዝብ ሰራተኛ ነው መንግስት የህዝብ አለቃ አይደለም መንግስት ማለት ስለዚህ ህገ መንግስት በፓርላማ የሚወጣው አገር አስተዳድርም ሉዓላዊ አይደለም። የህገ በላይነት አይደለም ህገ መንግስት። የህገ በላይነት ግን ሉዓላዊ ነው። ኢትዮጵያ ሉዓላዊ ናት ሲባል በኢትዮጵያ የህገ በላይነት ነው። ዩናይትድ ኔሽን ሪፖርት ተደርጎ ለምሳሌ በመንግስቱ ጊዜ የወጣው የህገ በላይነት ነው። እኛ የኢትዮጵያ ሰራተኛ ህዝብ ይላል ይሄ የኢትዮጵያ ህዝብ የህገ በላይነቱ ባለቤት የኢትዮጵያ ህዝብ ነው ይላል። አስራ አራት ክፍላት ሀገር ህዝብ ነው አጨብጭቦ ያጸደቀው ይህንን በመንግስቱ ጊዜ ያለውን በጃንሆይ ጊዜም በ1955 ሪቫይዝ የተደረገው የኢትዮጵያ ህዝብ ነው። ህገ መንግስት የኢትዮጵያ ህዝብ ነው። ግን ስሙ ነው የተበላሸው ህገ መንግስት። በዓለም ላይ ህገ መንግስት ነገር የለም። የአሜሪካ ህገ መንግስት አለ። የአሜሪካ ደግሞ የህዝብ ህግ አለ። ኢትዮጵያ ውስጥ የህዝብ ህግ የለም። የህዝብ ህግ ህገ በላይነት ይባላል። ሉዓላዊ ነው። ህገ መንግስት ደግሞ የመንግስት ህግ ነው፣ ሉዓላዊ አይደለም። ስለዚህ ለይቶ አውቆ የህገ በላይነት ቮት ሪፈረንደም ሳይደረግ ምርጫ የሚባል ነገር መሄድ እንደሌለበት የኢትዮጵያ ምክክር ኮሚሽንም ማወቅ አለበት አሁን። ምክንያቱም እነሱም አብሮ ነው የሚጠፉት። ኢትዮጵያ የምትባል ሀገርን አይቀበልም ይሄ ፈድሪ የሚባለው ኢትዮጵያ የምትባል ሀገር አይቀበልም። የኢትዮጵያ ህዝብ ሀቅም ኢትዮጵያ ሀቅም እና ሊቀብሯት መርከብ ላይ እየተጓዘ ያለ ነው። ዩጎስላቪያን እንደቀበረ ኮፒ ፔስት ተደረገ ነው። እስቲ አንድ እህታችንም ከካናዳ ደውላለች እንትን እንላለን። ፋኖ ደጋረጋም፣ እህታችን ከልብ እናመሰግናለን። በእርሶ ቋንቋ ይመስለኛል፣ በሲዳምኛ እህታችን ሀሹ አበሌ ዳይቶ ራዶ ትላለች። ውድ እንግዳችን ዘውዱና የዘውዱ ታዳሚዎች አክብረው ስለመጡ ትልቅ ክብር አለን፣ በተመልካች ስም አመሰግናለሁ ብላለች። እናመሰግናለን እህታችን ፋኖ ደጋ። በመስመር ላይ አንድ እህታችን አለች፣ ለአስተያየት ነው። የእኔ እህት እሺ ቀጥይ። ሐሹ አበሌ ዳይቶ ራዶ፣ ያ ይሰማል

ለምታደርገው ነገር በሙሉ እናመሰግናለን። ግን ይሄ አሁን ያልከው እህቴም ተናግረዋለች በጣም ይሄ ትልቅ ነገር ነው፣ ቁም ነገር ላይ መዋል አለበት። ተባብረን እሱን ልልህ ነው። ሀዋሳ ደግሞ ብዙ ነገር እየተደረገ ነው። አኒ ለኮቴ ለሞ ኮሊኩሉም ይሄ በጣም ብዙ ነገር የምሰማው ነገር አለን እና እንደው ብንነጋገር ጥሩ ነው አብረን ሆነን ሰብሰብ ብለን እልልን የገባሁት በጣም አመሰግናለሁ። ተባረክ። በጣም እናመሰግናለን። እንግዲህ በቋንቋሽም ጭምር መልዕክት አድርሰሻል። ለወንድማችን ላቶ መኮንን ደያሞ እናመሰግናለን። ተመልካች አድማጮቻችን ያው በድጋሚ ተመልሰን መተናል። የኢንተርኔታችን ችግር አለመሆኑን ልታውቁት ይገባል። ኢንተርራፕት ማድረግ ይህንን ዝግጅት እንዲበላሽ ብዙ ጥረት እያደረጉ ነው ያሉት። ማቋረጥ ነው የሚፈልጉት። በትክክል መረጃዎቹ ለእናንተ ክቡራን ተመልካች አድማጮቻችን እንዳይደርሱ ነው የሚያደርጉት። ቢሆንም ግን ሪኮርድ እያደረግን ነው። እንደ ከዚህ ቀደሙ ዝም ብለን ላይቭ ላይ ካለ ከዛ በኋላ ዩቲዩብ ሲያጠፋው የሚጠፋ አይደለም። በዳታችን እናስቀምጣለን። ባክሎክ አለን። እነዚህን ይዘን ወይም ደግሞ ሪኮርድ እያደረግን ስለምናስቀምጥ በኢሳን ቴሌቪዥን እና በሌሎች መገናኛ አውታሮች ላይ መረጃውን እናስተላልፋለን እና በተለይም ይህንን ለማጥፋት የምትሞክሩ ወገኖች የመንግስት ወይም ደግሞ ሀገሪቱ እየሰራች ያለችውን ግፍና በደል በኢትዮጵያ ሕዝብ እና በሀገሪቷም ላይ ጭምር ያለውን በምንሰራበት ሰዓት ለማጋለጥ የሚደረጉትን ጥረቶች ለማደናቀፍ ብትሞክሩ በማንኛውም መልኩ የምንቀርብ መሆኑን ነው የምገልጽላችሁ። ስለዚህ አርፋችሁ እውነታው የቱ ላይ ነው ያለው የሚለውን የኢትዮጵያ ህዝብ እንዲያቅ ብትተባበሩ ይበጃል ነው የምለው። የአብይ አህመድ ሰዎች ዛሬም ጭምር በመሸፋፈንና በመደበቅ በጣም የሚያሳዝነኝ ተመልካች አድማጮቻችን፣ ኢትዮጵያዊነን እንላለን፣ ስለ ኢትዮጵያ ነው የምንናገረው እንላለን፣ ኢትዮጵያ ውስጥ ያለውን ችግር ነው የምንሞግተው። አሁን ያቀረብናቸው እንግዲ እንደተከታተላችሁት እንግዲህ በኢትዮጵያ ያለው ህገ መንግስት ኢትዮጵያን አያካትትም ወይም አያቃትም ነው የሚሉት። ያሉትን ክፍተቶችና ስህተቶች ጭምር ህገ መንግስቱን መንግስቱን አንቀጾቹን እየጠቀሱ እየገለጹልን ነው ያሉት። በዚህ ጉዳይ ላይ ሁላችንም አንድ ነው መሆን ያለብን። ችግር ካለ እድሉን ሰተናል። የዘውዱ ሾው ሚዲያ በሚችለው አቅም መረጃዎቹን ህዝብ ጋር እንዲደርሱ ብቻ ሳይሆን እናንተም ጭምር እንድትጠይቁ ድል እየሰጠን ነው የምንገኘው። የምናቀርባቸው እንግዶች ጭምር ሳይቀር ከማምጣታችን አስቀድሞ ለህዝብ በቀጥታ ውይይት ላይ ምላሽ እንዲሰጡም ጭምር እያስረዳን ነው የምናመጣቸው። የማይፈልጉ አሉ። አንዳንድ ሰዎች ካልፈለጉ እነሱን ብዙም አንጋብዛቸውም አናበረታተም። ከዛ ውጭ ግን እንዲህ እያደረግን ለፍተን ደክመን የምናመጣቸው እንግዶችን መሞገት ሲያቅታችሁ መስመሩን ለመዝጋት የምታደርጉት ጥረት የሚጠቅም አይደለም ነው የምለው። ስለዚህ በማንኛውም መልኩ ዝግጅታችን ይቀጥላል። እናንተም እየተከታተላችሁ ላላችሁ ተመልካች አድማጮች ከልብ አመሰግናለሁ። በምንችለው አቅም ይህ ዝግጅት ታዲያ ለሌሎቹ እንዲደርስ ሼር ብታደርጉት፣ ሌሎቹ ጋር እንዲደርስ ላይክ ብታደርጉት መልካም ነው። መረጃዎቹን ለመከላከል ለማጥፋት እንደዚህ ተክተው ሲሰሩ በኢትዮጵያ ጉዳይ ላይ ቅን አመለካከት የሌላቸው ሲደክሙ እኛ ስለ ኢትዮጵያና ስለ ህዝባችን የምንጨነቅ ማህበረሰቦች ደግሞ ወይም ዜጎች ለምንድን ነው አስፈላጊውን ሁሉ ማድረግ የሚሳነን የሚለው ብዙ ጊዜ ያሳስበኛል። በጣም የሚገርም ነው። ሆን ብለው አቅደው ዝግጅቶቹ እንዳይካሄዱ በኢትዮጵያ ጉዳይ ላይ የሚሰሩ ሚዲያዎችን ለማጥፋት ተክተው ሲሰሩ እኛ ደግሞ በተቃራኒ ይህንን የመከላከል የመቃወም ጥረታችን በጣም አናሳ ነው። በዚህ ላይ ደግሞ መረጃዎቹ ለሌሎች እንዲደርስ የምናደርገውም እንቅስቃሴ ትንሽ ያንሳልና እንበርታ፣ ሀገራችንን እናድን። ዋናው አላማና ተግባራችን ለአብይ አህመድ መገዛትም የለብንም ኢትዮጵያን የሚያጠፉ መሪዎችንም ጭምር መከተል ያለብን አይመስለኝም። ይህን ነው የምለው። እንግዳችን በጣም ይቅርታ እንግዲህ ቅድም ማስወጥቶናል። አሁንም ጥረቶች ለማድረግ ይሞክራሉ። ግን በቀጥታ ኢሳን ቴሌቪዥን ላይ ይሄ ዝግጅት ይተላለፋል። አለን እኛ ሪኮርድ እያደረግን ነው፣ ያስቀመጥ ነው። ስለዚህ አትድከሙ ነው የምለው። በጣም አመሰግናለሁ። እንግዳችን ምናልባት የመጨረሻ አስተያየት ካሉት ይህን ችግር እንዲቀረፍ ህብረተሰቡ ቅድም የጠቆሟቸው ነገሮች አሉ። ምሁራኖችም ኢትዮጵያኖችም ማወቅ የሚገባቸውን ጉዳዮች እንዲያውቋ የራሱን ሀሳብ አድርገዋል። ወደፊት ደግሞ በዝርዝር የምንመለስባቸው በርካታ ጉዳዮች አሉ። የመጨረሻ አስተያየትን ልቀበልና በዚህ የዛሬ ውይይታችንን እንቋጫለን። አመሰግናለሁ አቶ መኮንን ደያሞ። እግዚአብሔር ስጥልኝ ይሄ በተለይ የኢትዮጵያ ምሁራን ናቸው ይህንን እንደ ቀላል ነገር አድርገው ህዝባችን እና አገራችን እየጠፋች ያለችው እና ህዝባችን ስቃይም ሰማይ የደረሰው የህገ በላይነት ጉድ ማናውቅ ነው የህገ በላይነት የኢትዮጵያ መንግስት ጁን 1993 ቃል ኪዳን የዩናይት ኔሽን ቃል ኪዳን ላይ የፈረመ ስለሆነ የሚ ሲባል በፍጹም የህግ በላይነት ቮት ሳይደረግ መገለበትም ነው። አሁን ለዚህ ዘመቻ አሁን ሰመር ሲወጣ እኛም አሜሪካ ውስጥ የኢትዮጵያ ክርስቲያንና እስላም የኢትዮጵያ ሴቶች፣ የኢትዮጵያ ወጣቶች ጠርተን ለመነጋገር እቅዱ እያደረግን ያለ ነው። ህግ በላይነት ፖለቲካ አደለም። ፖለቲካን አይጨምርም። መንግስትን አይጨምርም። መንግስት በህገ በላይነት ጉዳይ ላይ መንግስት አይገባም፣ ፖለቲካ ድርጅቶች አይገቡም። ይሄ ናን ፖለቲካል ናን ጋቨርንመንታል ነው። ምክንያቱም ከፖለቲካም ሆነ ከመንግስት በብዙ ማይል ሰማይ ላይ ርቆ ያለ የህግ በላይነት የመንግስት እስክብሪቶ የሚያርፍበት አይደለም። አንድ ጊዜ እዚ ምሳሌ ነው ሳሌ እዚ አሜሪካ ውስጥ የተወለደው ልጅ አውቶማቲካሊ አሜሪካዊ ነው የሚለው የህግ በላይነት ነው የሚያዘው። አሁን እሱም ፈርሞ በኋላ ወዲያው ተያዘ። ወዲያው ሰረዙ ለምን የህግ በላይነት የመንግስት እስክሪቶ የሚያልፍበት ጉዳይ አይደለም መንግስት የሚያዘው ጉዳይ አይደለም ፓርላማ ወይም ኮንግረስ የሚያዘው ጉዳይ አይደለም የህግ በላይነት የህግ በላይነት የህዝብ ህግ ነው የኢትዮጵያ ህዝብ የኢትዮጵያ የራሱ የህዝብ የህግ በላይነት አሁን ቮት ማድረግ አለበት ረቂቁ ተጽፎ ይኸው በኢንተርኔት ላይ ነፃ መጽሐፉ ቁጭ ብለዋል ዌብሳይቱን ሰጣቸዋለሁ ሁላችሁ ገብታችሁ አንብቡ። ምን ምን ያስገኛል ከተባለ ያንን መናገር ይችላሉ። ጊዜ የለም እንጂ የሚያስገኘውንም ጥቅም ይነጋችሁ ነበረ። በሚቀጥለው ዝግጅታችን ላይ አቶ መኮንን በሰፊው እንደገና በህገ መንግስቱ ላይ ቀደም ሲል ያለው የኢትዮጵያን ኮንስቲቱሽን እና እርስዎ አሁን ያዘጋጁት ያላቸው ልዩነት እና አንድነት ምንድን ነው የሚለውም በዝርዝር በሚቀጥለው ዝግጅታችን በድጋሜ እንግዳችን እንደሚሆኑ ተስፋ አደርጋለሁና ያኔ በዝርዝር እንመለስበታለን። ምናልባት በዚህ ጉዳይ ላይም ጥያቄ የሚያነሱ ወገኖች ካሉ ቀደም አሳውቄ ተዘጋጅተው እንዲመጡ እንመክራለን። በተለይም እንደዚህ ጣቢያችንን ወይም ዝግጅት ጣቢያን ወይም የዘውዱ ሾው ሚዲያን ለመዝጋት ከመራሯጥ ይልቅ እንግዳችን ተጋብዘውላችኋል። ስለዚህ እሳቸውን መታችሁ በሚቀጥለው እንድትሞግቱ ከወዲሁ ጥሪ እናቀርባለን። ኢትዮጵያን ማዳን የምንችለው ሁላችንም በጋራና በአንድነት መስራት ሲገባን እንጂ ዝግጅቶችን በመዝጋትና እንደዚሁም ደግሞ ሀሳባቸውን የሚሰጡ ሰዎችን በማፈን እንዳልሆነ ልታውቁት ይገባል። አቶ መኮንን በጣም አመሰግናለሁ። በእውነቱ ሰፊ ጊዜዎትን ወስደው ይህንን ማብራሪያ ስለሰጡንና በኢትዮጵያዊነት ቁጭት ውስጥ ገብተው የሀገረውን ጉዳይ አንገብግቦት ጉዳዩ የሚመለከታቸው በርካታ ምሁራኖች በኮንስቲሽን በተለይ ህገ መንግስት ስጭምር ሳይቀር በዩኒቨርሲቲ የሚያስተምሩ መምህራን አሉ። ብዙ ጊዜ አነጋግሬያቸው አሉ። በፕሮፌሰር ደረጃ አሉ። በአሜሪካ በአውሮፓ ግን ይህንን ለመናገር ብዙ ጊዜ ፈቃደኞች አይደሉም። እነዚህ ኢትዮጵያኖች ናቸው ወይ ብሎ ጥያቄ የሚያስነሳ ጉዳይም ነው። አንዳንድ ጊዜ ለሌላው አለም እያስተማሩ ስለ ህግና ስለ ህገ መንግስት እያስተማሩ የህገ መንግስትን ጉዳይ እየገለጹ ይሁን እንጂ የኢትዮጵያን ጉዳይ እንዲያብራሩ ሲጠየቁ የማይፈቅዱ ብዙዎች አሉ። ወደፊት እንግዲህ የነሱ ፍቃድ ሳይኖር ሰዎችን ስምና ገበና ማጋለጥ አስፈላጊ ስላልሆነ እንጂ ያነጋገርኳቸው የህግ እውቀቱና በዚህም በህገ መንግስት ጉዳይ ላይ የሚያስተምሩ ሰዎች ብዙዎች ናቸው እና እመለስ ይሰሩበታለሁ እርስዎም በእውነቱ በጣም አመሰግናለሁ። ጊዜዎትን ወስደው መጽሐፉን አዘጋጅተው የኢትዮጵያ ህዝብ እንዲወያይበት ለጠቅላይ ሚኒስትሩ ጭምር መስጠቶ ትልቅ ክብር የሚያሰጡት ነው። ወደፊት እርስዎ ያረቀቁትን ህግና ኮንስቲትዩሽን ወይም ደግሞ ህገ መንግስትና ኢትዮጵያ ያላትን ህገ መንግስት ያላቸውን ልዩነት በዝርዝር እንነጋገርበታለን። እግዚአብሔር ይስጥልኝ። አሜን፣ አብሮ ይስጥልኝ። ንኪ አመሰግናለሁ በጣም አመሰግናለሁ መጽቱ መኮንን ክብራንት መልካች። አድማጮቻችን እንግዲህ ያው ቀደም ሲል ቢቋረጥብንም የመጨረሻ አስተያየታቸውን ለመቀበል ነው መልሼ የገባሁት። በሚቀጥለው እንግዳችንን በሰፊው በሌሎች ጉዳዮች ላይ በተለይም የህገ መንግስት ረቂቁ ምን ይመስላል የህጎች ሁሉ የበላይ ህግ የሆነውን ህገ መንግስት እሳቸው ያረቀቁት ውስጡ ምን ይመስላል የሚለውን አንቀጽ በአንቀጽ የምናየው ይሆናል። የተወሰኑትንም ያው ኮፒው ደርሶኛል፣ አይቼዋለሁኝ። ብዙ ሰዎችም ተሳትፈውበታል። እሳቸው ባቀረቡት ረቂቅ ላይ ኤዲት ተደርጓል። የአማርኛውም የእንግሊዝኛው ቨርዥን ሁለቱም አለ እሱን በደንብ አቅርቤ ከእናንተ ጋር ውይይት እንደምናደርግ ተስፋ አደርጋለሁ። ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን ከዘውዱ ሾው ሚዲያ ጋር ቆይታ ላደረጋችሁ፣ በተለይም ዋርድያዎችን እጅግ እጅግ ከልብ አመሰግናለሁ። ሁልጊዜም እንደምናገረው በጣም ረጅም ሰዓትን ከዝግጅቶቻችን ጋር በመቆየት ይህ የዘውዱ ሾው ሚዲያ የተሻለ እንዲሆን፣ በተለይም በቀጥታ ዝግጅቱ ላይ ሁሉ ቅፋት የሚፈጥሩትን በመቆጣጠር እና በመከታተል ለምታደርጉት እገዛ ሚዲያ የተሻለ እንዲሆን ለምታደርጉትም ከልብ አመሰግናለሁ። የዘውዱ ሾው ሚዲያን ሰብስክራይብ ላደረጋችሁ እንደዚሁም ደግሞ ጆይን ላረጋችሁን በተለይ አባል በመሆን የዘውዱ ሾው ሚዲያን ከጎናችን ለምደግፉ በስፖር ቻትም በስፖር ስቲከር ሚዲያውን ለምታግዙ ታላቅ አክብሮት አለኝ። እግዚአብሔር ይስጥልኝ ነው ምንለው። እንግዲህ በነገው ዕለት በሌሎች ጉዳዮች ነገ እሁድ ነው። እሁድ እንግዲህ እግዚአብሔር የምንለብልበት ቀን ነው። ሰኞ እንገናኛለን። ተመልካች አድማጮቻችን በሰኞ ዕለት እስከምንገናኝ ሁላችሁንም ከልብ በማመስገን የምሰናበታቸው ዝግጅቱን ከእናንተ ጋር በማቅረብ አብሬያችሁ እስካሁን የቆየሁት እኔ ዘውዱ መንግስቴ የነበርኩኝ። በሰኞ ዕለት ዝግጅታችን እስከምንገናኝ ሰላም ጠያና አስትልኝ። ዘውዱ ሾ በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተና የተሳትፎና እምቅ ህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለ ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው